ሊዲያ እና ፍቅር ተመካክረው አደይን ሌባ አስባሏት። የአደይ የአባቷ ክርስትና ልጅ እንግዲህ ኢላን እንዲዘርፈው አደረጉ። ደብድቦ እንዲሁም ደግሞ ሰዓቱንም ሀብሉንም ገንዘቡንም እንዲቀማው አደረገው። ሆኖም ግን ይህ ሀብል ከአባቱ ወደ አባቱ የተወራረሰና ነገ ደግሞ ኢላ ልጅ ሲወልድ ለልጁ የሚያወርሰው ሀብል መሆኑ ነው ስሜታዊ ያደረገው እስከ ልጅ ልጅ የተወረሰ ስለሆነ ነው ሀብል ነው ዘረፉት ኤላን ኤላ ደግሞ አደይ ላይ ጣቱን ቀሰረ እሷ ናት ያዘረፈችኝ አስታውሳለሁ ያን ልጁን አይቼዋለሁኝ ታውቀዋለች ሲል መሰከረባት ከዛ በኋላ እንግዲህ ፍቅር ሄዳ አናገረቻቸውና ፍቅርና ሊዲያ ኪንጎንና በቀለን ያደይን ወንድም ከዛ ሀብሉን ቃል አስገብቶ ምንም ነገር እንዳያደርጓት ስራ እንዲያግዟት ብሎ ሰጣቸው። ከዛ በኋላ ግን ሌላ እቅድ አቀዱ። ሀብሉን ይዘው ከሄዱ በኋላ አደይ ምንም ነገር የምታውቀው ነገር የላትም። ሌባ በመባሏ በጣም ታለቅሳለች። አሁንም ቢሆን ልብስና ቤቱን እያተረማመሱ፣ እንደገና የስራ ጫና እያደረጉ አስመርረን እንስደዳት እየተባባሉ ይመካከራሉ። የኤላ ሀብልን እንግዲህ ከፍቅር ጃኬት ውስጥ አስገቡት። አደይን እንግዲህ ኤላ እንዲጠራት አደረጉ። ቤት ያለችው የአደይ እህት ጋራ ኤላ ደውሎ እህቷ ትንሽ አሟታልና አደይ ትምጣ አለ። ከዛም እንግዲህ እሷ ስትሄድ እንቺ ፍቅር እንቺ በርድሻል፣ አደይ ይህን ጃኬት ልበሹ ብላ ሰጠቻት። አደይ ዋህቲቱ እሺ ብላ ጃኬት ለበሰችው። እዛ ጃኬት ኪስ ግን የኢላ ሀብል አለው። ግን ያን ነገር ሁሉ ፈጣሪ ጥሎ አይጥልም እና ዳዊት ያይ ነበር። ያንን ነገር እንግዲህ እንዴት ማድረግ አለባቸው ይገርማል። የዛ ጌዳ እንግዲህ አደይ ጃኬቱን ስታወልቀው፣ ሀብሉ ይወርቃል። የዛን ጊዜ ኢላም ሀብሌን ሰርቀሻል አንቺ ነሽ ብሎ አዋረዳት። በጣም አዘነች። ሰላም ውዴ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይ እያደረጋችሁ የደውል ምልክቷን ይጫኑ እስከ መጨረሻ እንድትከታተሉ በትህትና እጠይቃለሁ። አዴ ቀጣይ ፓርት እንግዲህ ይዘመተናል። አዴ በጣም ታሳዝናለች። በቤት ውስጥ ሀብል ተሰርቃለች እያሉ ኤላ እንግዲህ ሁላቸውን በማታውቀው ነገር ቤት ውስጥ ሰላም አጥታ እያለቀሰች ትሆን ሊዲያ ደግሞ ኤላ ቤት አትፈልግም። እናም በስከ መጨረሻ እንግዲህ የአደይ የአባቷ ክርስትና ልጅ እንግዲህ እሱን ኤላን ገንዘብ እንዲዘርፈው አስደረጉ። ከዛ ኤላንም ደበደበው። ከዛ ኤላ ተደብድቦ ወደ ቤት ሄዶ ከዛ በኋላ ሁሉ ነገር በገንዘብ ገዛዋለሁ፣ ግን ከአያቶቼ የተወራረሰውን የአንገትን ሀብል አባት የለል ልጅህ ደሞ አንተም አውርሰው ብሎ የሰጠኝን በፍጹም ሊጠፋ አይቻልም፣ እኔ ቃል አልሞላሁም እያለ ወንዱ ልጄ ላይ ወደፊት እንዳደርግለት የተደረገ የተረማመደ ውርስ ነው አለ። እኔ አንቺ አንቺ ነሽ አዘረፍሽኝ። አንቺ ታቂዋለች ከአንቺ ጋር ቆሞ አንድ ጊዜ ሲያወራ ሰምቻለሁ፣ አይቸዋለሁ አለችው። እኔም አቆ ጉዳይ የለኝም እኔ አላዘረፍኩምም አልሰረኩኩም። ስሊዲያ እና ፍቅር ደግሞ በቃ አንቺ ሌባ አንቺ ሌባ እያሉ እርስ በእርሳቸው አዘረፍሽው አይደለው እሷናት የሰረቀች ስለ ሀብል ትላንትና ስደውለች ስለ ሀብልሽ ጠስጠኝ ስትይ አልሰማውሽም አለ ፍቅር። ቀጠሩ ሁላቸውም ደግሞ በስራ እናጣድፋት እና ከዚህ እናባራት ብለው ተመካከሩ። አንቺም ኤላን ዴቪድ ለኔ ለእኔ ለኔ አድርግልኝ እኔ ደግሞ አንቺን ደግሞ እሱን ለአንቺን አድርግልሽ እንስማማ ሲሉ ተስማሙ። ግን ሆኖም መለስ ብለው ቆይ እጃችን እናስገባው እንጂ ዴቪድም ሆነ ኤላን እናሳይሻለን ተባብለው ሁለቱም ተመካክረው ተዘባበቱ። በጣም ይገርማል። እሷ ግን መልስ መስጠት አቃታት። አደይ በጣም ደነገጠች፣ አለቀሰች ዝም ብላ። ኤላም ጮህባት። በስተ መጨረሻ እቤት ሲሄድ እንግዲህ አደይ ላይ መጮህ ጀመረ። አደይ ጋ ሲጮህባት፣ አንቺ አደይ ጋ ያየሁልሽ ልጅ ነው ያን ልጅ ስትለው፣ የትኛው ሁለት እኮ ናቸው አለችው። አይቼዋለሁ፣ ታውቀዋለች፣ ፊቱን አስታውሰዋለሁኝ አላት። ስሙ ማን ነው አለችው። እኔ ስሙን የምናሳወቀኝ ግን ያንን ሰው አንቺ ጋ ይቸዋለሁ ስለዚህ የሴራ ያንቺ ነው አላት። በፍጹም አደይ እህቴ ይሄን አታደርግም አለ። እንዴ ለእህትሽ እየተከታተልሽ ነው አላት። እሷም እንደገና አታናችኝ፣ አንቺ ብዙ ነገር እንድናገር አታደርጊኝ አላዴቭ እህቴ ይህን ነገር አታደርግም አለች። እሷ ደግሞ የራሷን አይደለም የሰውም ልትወስድ ቀርቶ የራሷን የምሰጥናት አለች። እባክህ ኤላ አለችው። እህቷ ደግሞ ልጁ ጋር ተገናኘች ማለት እኮ እሷ ሰረቀች ማለት አይደለም አለ ብርሃኔ። ኤላ ግን አሁንም እየጮኸባት ይገኛል ብርሃኔ ላይ በኋላ ሲረጋጋ ጸጥ ብሎ ራሱን ካስዳመጠ በኋላ ፍቅር አደይን ለማለያየት ከኤላ ጋር ቤት እንዲሄድ ትፈልጋለች ሊዲያ ደግሞ አትፈልግም አደይ ኪችን እያጸዳይ ነበረ እናም አደይን እንግዲህ ምን አደረጓት ኪችን ገባች ከዛ በኋላ ዳዊትን ራቂ ብዬሽ አልነበረም እንዴ አንቺ ደደብ አሰሚም አለቻት ፍቅር እባክሽ ፍቅር እባክሽ አታሰቀይ አለቻት ነገ ከዚህ ቤት ኮተትሽን ይዘሽ ውልቅ ማለት አለብሽ አለቻት ካለበለዚያ ግን ጥሩ ነገር አይፈጠርም፣ ቀብርሻለሁ፣ አጠፋሻለሁ ስትላት፣ ኧረ እባክሽ ተይኝ ተረጋግኝ አለች እና አደይ መለሰችላት። በዚህን ጊዜ እንግዲህ ዳዊት ደግሞ ለአደይ ስጦታ አምጥቶላታል። እናም ያደይ ደግሞ ከፍቷት ደረጅ ላይ ቁጭ እያለቀሰች ነበር። ምን ሆነች ነው? ምን ሆነች ነው የምታለቅሺው? አላት ዳዊ ዲቪ እያለቀሽ እኮ ነው ሲላት የኤላ እኮ ሀብል ጠፋ፣ ሀብል ተዘረፈ ኤላ አለች። አንቺን ሰረቅሽ አሉሽ? አዎ እኔን ሰረቅሽ አሉኝ። አንቺ እንደማትሰርቂ አምናለሁ፣ ለምን ታለቅሻለሽ? ሌባ ተባልኩ እያልኩ እኮ ነው አይደለ? አይ በጭራሽ አንቺ አትሰርቂም አላት። እኔ አንቺ ሰረቅሽ መች አልኩ። አንቺ መልካም ሰው ነሽ፣ ምንም ምታደርጊ ሰው አይደለሽም አለ ዴቭ። ስለዚህ አንድ ሊዲያ እና ፍቅር ናቸው ይህንን ሴራ ያደረጉት አለና ይበልጥ ተናደደ። ከዛ የፍቅር ሴራ ነው ብሎ መኝታ ቤት እየሮጠ ዳዊት ይገባና ሲገባ መጣል ብላ እሷ ደስ ሲላት፣ ዘርበይ ከኔ ራቂ፣ ይህንን ሴራሽን አንቺ ነሽ የጠነሰሽው አውቅሻለሁኝ። ሀብሉን እንዲሰረቅ ያደረግሽው አርፈሽ ብትቀመጭ ይሻልሻል፣ ብሎ ፍቅር ላይ ጮኸባት። አደይ አደያት በልብኝ ስብላ እሷም መለሰችለት። ከዛም በኋላ ሊዲያ ደግሞ ተመካክረው ደግሞ አደይን ከዛ ቤት ብን ለማውለቅ አልጋውን እያረባበሸች እንደገና አንጥፊ፣ እንደገና ልብስ እየተጣጠፈ ልብስ በመበተን እንደገና አጣጥፊ እያሉ አንቺ ሌባ ክላሳችን ገባሽ ምን ልትሰርቂ ነው? እያሉ በጣም ያዋክቧት ጀመር። ሊድያ በጣም ሰው ትንቃለች። ስለዚህ እውልሽ አለቻት፣ እዛ ቤት ፍቅር ሂጂ ብላ ብትሄጅ ልክሽም እንዳትሄጅ አለቻት። ደግሞ ፈጠን ብለሽ ያቺን እህትሽ ከዛ ቤት አስወጭ አለቻት። ሌላ ችግር እንዳታመጪ አለቻት። ሊዲያ እኔ እኮ ኢላ ቤት መሄድ አልፈለግም ፍቅር እየላከች ነው አለቻት። አንቺ እኔ ምንሽና ሰሚም ለፍቅር ብቻ ነው የምትታዘዡ አለቻት። ይውልሽ ነገርኩሽ እኔም ተናግሬያለሁ። ከዚህ በኋላ እዛ ቤት እንዳትሄጂ እህትሽንም አስወጪ ብላ ሊዲያ አስጠነቀቀቻት። እህቴም እዛ የሆነችው ምክንያት ፍቅር ስላባረረቻት ነው። እኔም እዛ የምሄደው ፈልጌ ሳይሆን ፍቅር እየላከች ነው፣ ሂጂ እያለች ነው። ተናግሬያለሁ እንግዲህ ትእዛዜን ስሚ አለቻት። ከዛም ሁለታቸውንም ይህን አለጸዳሽም፣ ልብሱን አልበታትነሻል፣ አልጋው እንደገና እየበታተኑ አላጸደሽም፣ አንቺ ቆሻሻ ቤቱን ደግሞ ውሸታም ነሽ አለቻት። ቢጸዳ ባይጸዳ አንቺ ቆሻሻ ስለሆንሽ እንጂ ቢታጸጁም አይጸዳም ብላ ተናገረቻት። ከዛም ሁለቱም ሲጮሁባት በጣም ውሃ በጭንቅላቷ ላይ በለጡባት። ከውጭ በር ሲንኳኳ ሩጠው ጃኬቷ አለበሰች። ፍቅር በጣም ያሳዝናል። ዳዊት ደግሞ ይህን ሴራ ስላወቀ እነዛን እንደመቀን እነዛን እያባረራቸው ነበር። እነሱም ፍቅርና ሊዲያ ሂደው ኪንጎን ሀብሉን እንዲሰጣቸው ለመኑት። ሀብሉንም የአባቱ ስጦታ ስለሆነ ስጡ ብሎ ጉንጬን ሳሙና ሲላቸው ፍቅር ሳመች። ሊዲያ ግን ተጸያፊ ስለሆነች አላደርገውም አለች። እሺ ያንቺን አልፈልግም አለና ዳዊት ሲያባረራቸው ለዛኛው ለሀብል ሊጠይቀን ነው ብለው አሰቡ። እኔ አደይን አፈቅራታለሁ ስል ከአዴ ራቅ፣ አዴ ምስኪን ልጅነት ብዙ ችግር አለባት እርሳት አለው። ልረሳት አልችልም። ደመቀ በአንተ እርዳኝ፣ እኔ ከሊዲያ ጋር ከአግዴ ጋር አገናኘኝ አለው። በፍጹም አልችልም አለ። አዴ ከመሄዷ በፊት ዳዊት ሲመጣ ጠራት እና ስጦታ ይዞላት መጣ። በሩ ሲንኳኳ አደይ እየለበሰች ነበር። ከዛም ይቅርታ ብሎ ፊቱን አዞረ። ከዛ ዳዊትም በሩን ከፈተች። ምንድን ነው ስትለው ይሄው ስጦታ ይዤልሽ መጥቻለሁ፣ ደስ ካለች ተቀበይኝ ሲላት፣ አልፈልግም ይህንን ነገር። ፍቅር ካየች ሌላ ችግር። ፍቅር ምን አገባት? ፍቅር አያገባትም አላት። እሺ በቃ አሁን ውጣልኝ ብላ ስጦታውን ተቀበለች እና በሩን በኃይል ዘጋችው። ደብም በጣም ጭንቀት ውስጥ ገባ። ጋዴ አደይ እንደዚህ እንድትሄድ ያደርገው ጃኬቱን አልብሰው ሰደዷት። ጃኬቱ ለብሳ ስትሄድ እህቷ በጣም ተኝታ ተቃስታለች። ምን ሁና ነው? ኤላ ስትወርቅበት እንግዲህ ብርሃኔን ብርሃኔም በላይ ሆኖ እየታገላት አንቺ ብርሃን አንቺ ብርሃን እያለ አደይ ደረሰች። ነገር ግን ያ ሀብል እውነት ኢላ እሷን እየጠረጠራት ነው። መጀመሪያም እንደጠረጠረው እሷን ነው የሚጠረጥራት። ዳዊት ግን አብሯ ስለሄደ ያንን ሀብል በጃኬቱ ውስጥ ከወደቀ የእነሱ ሴራ እንደሆነ ያውቃል። ሊዲያ አሁንም በኃይለኛ እባክሽ ልብስሽን አስተካክል ብላት፣ ልብሴን ታስተካከላት። ውጪ አንቺ ሌባ ብለው ሁለቱም አስወጧት። እሷም ወጣች። ደግሞ በድጋሚ ጠርታ ልብሴን አስተካክልልኝ አለቻት። እሺ አለች፣ ከዴቭ ፊት። ዴቭ ደግሞ አንቺ ሊዲያ አላት፣ እኔ እንደማቅሽ ግን መጥፎ ሰው ነሽ ወይንስ እንዴት ነሽ ት አሁን እዚህ ቤት ውስጥ ያሉ ሰዎች ጋር ናቸው ያቀየሩኝ፣ አለችው አንተ ለሰራተኛ ምንድን ነው እንደዚህ የሚያደርግ ምክንያቱ አለችው። ሰው ናት በስነ ስርዓት ይዘዣት። በስነ ስርዓት ማዘዝ አለብሽ። ስነ ልቦና መጉዳት የለብሽም። ማንንም ሰው በመጥፎ አትሳይ አላት። የዚህ ቤት ሰዎች እኮ ናቸው እንደዚህ ያደረጉኝ አለችው። በጣም ያሳዝናል አላት። አደይ ስቃይ አሁንም እንደቀጠለ ነው። እህቷ በዛ ታማት ትሰቃያለች። እሷ እዚህ ቤት ትክ በኢላ ትጠረጠራለች። አሁን ደግሞ እዚህ አደይ እዚህ ቁም ስቅሏን እያበሏታል። ግን እዛ ጋር ብርሃን ሲያዋት እንደተደፈረ ሰው ነው የምትመስለው። ስቃዋ በጣም ቢበዛም አደይ እህቷን አትደራደርም። ለእያንዳንዱ ነገር ሁሉንም ነገር ዋጋ አስከፍላለሁ እያለች ነው እኔ እሱን አላዘረፍኩትም፣ ገንዘቡን ስትል ለኤላም ለሁላቸውም እኔ በእናቴ ምልላችኋለሁኝ ብላ በእናቷ አደይ ማለችላቸው። ኤላ ለምንድን ነው አደይን ምጠረጥራት አለ። ስለዚህ አደይ ደግሞ ለምን እንደዚህ ይጠረጥሩኛል? በእናቴ እኮ ማልኩላችሁ፣ ፍቅርም ሆነ ሊዲያ አታምኑኝም እንዴ? እኔ በፍጹም አላዘረፍኩትም፣ ማቆም ጉዳይ የለም ብትላቸው በቃ አንቺ እና እኔ ተመካክረን እሷን ብን ማድረግ አለብን፣ ስራው ሲሰለቻት ጥላልን ትሄዳለች። እኔም ከኤላ ጋር እሆናለሁ አንቺም ከዴቪ ጋር ትሆኛለች በሚል የተስማሙትን እሺ ይባባሉና እጃቸውን ሰላም ይባባሉ እንጂ ግን ከሆነ እና ከተሳካ በኋላ ሁለታቸውም ተዘባብተዋል። እሷን ላለ ቃላቸውን ለማፍረስ ማለት ነው። ስለዚህ ቀጣይ ምን ይሆናል? አዴ በጣም ተሳዝናለ። የዛሬው በዚህ ተሰናብቻለሁ።